ሰላም ሰላም የዩትዩብ ቤተሰቦቼ እንኳን ወደ ቻናሌ በሰላም ተመልሳችሁ መጣችሁ። ቢሊ ነፂ ነኝ። ከቢሊ ነፂ ወይት ሎስ የኒትሪሽን ባለሙያ ከአስር ዓመት አመት በላይ በክብደት መቀነስ እና በጤና ዘርፍ ላይ ኤክስፒሪንስ ያለኝ በራሴ ላይ ደግሞ አርባ ኪሎ እና ከዛ በላይ በተደጋጋሚ የቀነስኩኝ ሴት ነኝ። ከራሴም አልፎ ደግሞ ብዙ ከስተመሮችና ክላይንቶቼን የክብደት መቀነስ ሂደታቸው እንዲሳካላቸው በማገዝ ውጤታማ እንዲሆኑ የረዳው ሴት ነኝ። ሌላው ደግሞ ኦንላይን የምግብ ፕላን እና ኮችንግ ሰርቪስ ይሰጣለሁ ከለራሴ ያልካልኩ ይበቃኛል የዛሬው ቪዲዮችን ምንድን ነው የዛሬው ቪዲዮችን በጣም ትወዱታላችሁ ብዬ አስባለሁ ምንድን ነው ብዙዎቻችን የሚያስቸግረን ነገር ነው አብዛኞቻችን በሚባል ደረጃ አለን ብዬ አስባለሁ ቦርጭ ቦርጭ ስላችሁ የትኛውን ቦርጭ ነው ዛሬ ስፔሲፊክ አድርጌ ነው የያዝኩት ይሄ ቦርጭ ብዙዎቻችን ላይ ይገኛል ከእምብርት በታች የሚገኝ ቦርጭ ለብቻ የሚወጣ ሞባይል የሚባል ሞባይል አካባቢም ያንንም ያካተተ በዙሪያ በቃ ከእምብርት በታች ያለ በዙሪያ በዙሪያው ያለ የቦርጭ አይነት ነው። ምንድነው? ሆርሞናል ቦርጭ ነው። በሆርሞን ምክንያት የሚመጣ የቦርጭ አይነት ነው። ስለእሱ ነው ይዤላችሁ የመጣሁት። ትወዱታላችሁም፣ ታመሰግኑኛላችሁ። የብዙዎቻችሁ ችግር ነው ብዬ አስባለሁ። ምክንያቱም እኔም ለብዙ አመት ተሰቃይቼበታለሁ። ኦፍ ኮርስ አሁንም ሙሉ ለሙሉ አልጠፋልኝም። የተወሰነ ያህል ያለ በጣም ያሰቃያል። ኤክሰርሳይዛችንም ዳይታችን እያደረግን ለማጥፋት በጣም ከባድ የሆነ የቦርጭ አይነት ነው። የተለያዩ የቦርጭ አይነቶች አሉ። አንደኛ ምንድነው እዚህ ፎቶ ላይ እንደምታዩ ብሎትድ ቤሊ ወይም የተነፋ ቦርጭ አይነት ነው። ያ የሚመጣው ሰውነታችን ውስጥ ኤክሴስ የሆነ ጋዝ ሰውነታችን ውስጥ ኦርጋኖቻችን ውስጥ በሚከማቸበት ሰዓት የሚመጣ የቦርጭ አይነት ነው። በአመጋገብ ሊሆን ይችላል፣ በመጠጥ ሊሆን ይችላል። ስለሱም ለብቻ እንደሰራ ከፈለጋችሁም ኮሜንት ስራ አስቀምጡልኝ። ያ የቦርጭ አይነት ነው። ሁለተኛው ደግሞ በክብደት መጨመር ምክንያት የሚመጣ የቦርጭ አይነት ነው ሙሉ ሰውነታችን ነው የሚጨምረው፣ ያው ቦርጫችንም የተጣጠፈ እዚህ ፎቶ ላይ እንደምታዩት የተጣጠፈ፣ ኖርማል ክብደት ስንጨምር የሚመጣ የቦርጭ አይነት ነው። ሶስተኛው እና ዛሬ ልናወራበት ያልነው ደግሞ ሆርሞናል ቤሊ ነው። በሆርሞን ምክንያት የሚመጣ ቦርጭ ማለት ነው። ያ በጣም አስቸጋሪው የቦርጭ አይነት ነው ብዬ ነው የማምነው። ለመጥፋት በቀላሉ አይጠፋም፣ ረጅም ጊዜ ይፈልጋል፣ ረጅም ጊዜ ይፈልጋል። በምን በምን ሊመጣ ይችላል ወደሚለው ስንገባ ደግሞ ሊመጣ የሚችለው ያው ሰውነታችን ውስጥ ያሉ የሆርሞን መዛባት ውስጥ፣ ከዛ ውስጥ አንደኛ ኢንሱሊን ሪዚስታንስ ነው። ሰውነታችን ውስጥ ኤክሰስ የሆነ ኢንሱሊን ሲመረት የሚመጣ ሊሆን ይችላል። ቶሎ ቶሎ ኢዝሊ ዳይጀስተብል የሆኑ ካርቦችን ስንመገብ፣ ስኳሮችን ስንመገብ፣ ብቻ ኢንሱሊናችን ከዚህ በፊት ቪዲዮ ሰረቻ ላይ ስለ ኢንሱሊን ኢንሱሊናችን አብኖርማል የሆነ ወይ ላይ ሲሆን የሚመጣ ሊሆን ይችላል። ሁለተኛ ደግሞ ሰውነታችን ውስጥ ብዙ ኢስትሮጂን በሚኖር ሰዓት የሚመጣም ሊሆን ይችላል። ቶክሲክ የሆኑ ኢስትሮጂኖች ሰውነታችን ውስጥ እንዴት ይገባሉ? በምንቀባው ሎሽን ሊሆን ይችላል፣ በፀጉር ሻምፖ ፕሮዳክቶች፣ በፌስ ፕሮዳክቶች፣ በምን በላው በምን ጠጣው። ስኪን ሎሽን ስንቀባ ያ ኬሚካሎች ጥቃቅንም ሆነ ወደ ውስጣችን ይገባሉ፣ ቆዳችንም አብዞርብ ያደርጋሉ። በፀጉራችን መልክም ይገባል ወደ ውስጥ። ያ ሁሉ ኬሚካል ሰውነታችን ውስጥ ሲገባ ሰውነታችን ምን ማድረግ እንዳለበት ግራ ስለሚገባው እንደ ቦርጭ አድርጎ ቤሊፋት አድርጎ ሊያስቀምጠው ይችላል፣ የቦርጭ ፋት አድርጎ ሊያስቀምጠው ይችላል። ስለዚህ ሰውነታችን ውስጥ ኤክሰስ ኢስትሮጅን ሲኖር ብዙ ጊዜ የሚያጠቃው ሴቶችን ነው፣ ሞስት ኦፍ ዘ ታይም በዚህ ወይ ማለት ነው ወንዶችንም አለ። ወንዶችን ግን ላይክ ቢራስ ቢራ ድራፍት የሚያብዙ ወንዶች ላይ ይበዛል። በጣም ትልቅ የሆነ ሆድ ከታችኛው ስፔሻሊ ሲሆን ጡታቸው ራሱ ጡታቸው ላይ ራሱ ኤክሰስ ፓስ የሚታይ አይነት ትልቅ ጡት ወንድ ላይ ሆነ የሚታይ አይነት ጡት ምንድን ነው የሚባለው? እንደዚያ አይነት ሊሆን ይችላል። ወንዶች ላይም ሊከሰት ይችላል። ሁለተኛው መንገድ በዚህ አይነት ሆርሞን ሊሆን ይችላል። ሶስተኛው ደግሞ በምንድን ነው ኤክሰስ የሆነ ኮርቲዞል ሌቭል ሰውነታችን ውስጥ ከፍተኛ ሲሆን፣ የስትረስ ሆርሞን የጭንቀት መጠናችን ከፍተኛ ሲሆን፣ ለምሳሌ እንቅልፍ አለመተኛ ሊሆን ይችላል። ጭንቀት፣ ድብርት፣ የተለያዩ ዲፕሬሽን ውስጥ ያለን ሰዎች እንቅልፍ በስርት ማንተኛ ሰው ረፍት የሌለን ሰዎች እነዚህም ሆርሞናል ኢምባላንስ ሰውነታችን ውስጥ ስለሚያስከትል በዚህም መንገድ ሊመጣ ይችላል። አራተኛው ደግሞ የታይሮድ ኢምባላንስ በሚኖር ሰዓት ሜታቦሊዝማችን በሰውነታችን ውስጥ በዝግታ ስሎው የሆነ ሜታቦሊዝም ወይም በዝግታ የሚከናወን ሜታቦሊዝም በሚኖር ሊከሰት ይችላል። እነዚህም ሁሉ አንድ ላይም አንድ ሊከሰቱብን ይችላሉ። አንዱ ለብቻ አንዱ ለብቻ ሊሆንም ይችላል። እነዚህ ሁሉ አንድ ላይ ሊከሰቱብን ይችላሉ። ይሄ እነዚህ እነዚህ አንድ ላይ ተሰብስቦ ምንን ያስከትላል? ሆርሞናል የሆነ ቦርጭን፣ በሆርሞን ችግር የሚመጣ ቦርጭ ከታችኛው ከታችኛው ከእምብርታችን በታች የተከማቸ ቦርጭ በጣም አስጠሊታ ቦርጭ ስለሆነ ነው። ምክንያቱም ስኬት አድርገኛል። ስፔሻሊ ከወሊድ በኋላ ደግሞ ሲሆን ሲሴክሽን የተሰራችው እናቶች ይብሳል ይበሳል ማለት ለማጥፋትም ይከብዳል። እዚያ አካባቢ እንትን ስለሚል ስለሚቀደድ ፕሮሰሱን ስሎ ያደርገዋል ን ብንጀምረው የማጥፋት ፕሮሰሱን ብንጀምረው እራሱ በቀስታ ነው እንዲለወጥ የሚያደርገው በጣም አናዳጅ ስለሆነ ነው ነው ስላሰቃየኝ ነው ብለው ያም ብቻ ቦርጭ ብቻውን ሆኖ ሳ ከጎንም ሞባይል በተለምዶ ሞባይል ነው አይደል የሚባለው፣ ሞባይልንም አንድ ላይ ያካትታል። አሁን ደግሞ ወደ እንዴት አድርገን ነው እስቲ ሶሉሽን የምንሰጠው፣ በምን መንገድ እሱን ልንዋጋው እንችላለን ወደሚለው ንሄድ አይደለም። ወደ መዋጋት ሂደታችን ስንሄድ ሆርሞናል ቤሊ ወይም በሆርሞን የመጣ ቦርጭ ሲኖርብን ካሎሪ ደፍሴት ላይ በመሆን ላናሸንፎ እንችላለን። አያስፈልግም ብዬ ነው ማምነውም በቅርብ ጊዜ ወጡ ሪሰርቾችም እንደማያስፈልግ ነው የሚያሳዩት። ምክንያቱም ካሎሪ ደፍሴት ላይ ስንሆን፣ ያው ካሎሪ ደፍሴት ክብደት ለመቀነስ ዋነኛው ነገር ነው፣ ከዚህ በፊት ተባብለናል። ብዙ ሚዲያዎች ላይም ሲወራ ሰምታችሁ ታውቃላችሁ ብዬ አስባለሁ። ካሎሪ ደፍሴት ማለት ትንሽ አስገብተን ብዙ ማስወጣት፣ በቃ ምን በላውን ካሎሪ መቀነስ በቀን ውስጥ ማለት ነው። ካሎሪ ደፍሴት ላይ ስንሆን ምንድነው? የኒውትረንቶችን ደፍሴት ያስከትላል። ሰውነታችን ውስጥ የሚያስፈልጉ ንጥረ ነገሮችን እጥረት ሊኖር ይችላል። ስለዚህ ለሆርሞናል ቤሊ ደግሞ ይሄ ጠላቱ ነው፣ ጥሩ አይደለም። ስለዚህ ካሎሪ ደፍሴት ላይ ከመሆን ይልቅ ምንድነው ማድረግ ያለብን? ኒውትረንቶች ሰውነታችን ውስጥ እጥረት እንዳይኖር መዋጋት ነው። ካሎሪ ደፍሴት ኦፍኮርስ ክብደት ይቀነሳል፣ አዎ ክብደት ይቀነሳል። ግን ይሄኛውን ቦርጭ ላይ ያጠፋልን ይችላል። የምን አሁን ሰውነታችን ውስጥ የሚጠቅሙ አይነቶች ምንድነው? አንደኛው ዳይተሪ ፋይበሮችን መመገብ ዳይተሪ ፋይበሮች ከፕላንት ቤዝድ ናቸው። ከአትክልቶች ብቻ የሚገኙ የምግብ ዘሮች ናቸው። በቀላሉ ስለማይፈጩ ሜታቦሊዝማችን ፐርፌክት እንዲሆን ሰውነታችን ውስጥ ያለው ፕሮሰስ በደንብ ያግዙታል። ለምሳሌ እንደ አረንጓዴ ቬጅቴብሎች፣ አረንጓዴ ቅጠላቅጠሎች፣ ብሮኮሊ፣ ሰላጣ፣ ሲዶችንም ያካትታል ጥራጥሬዎች፣ ማለት ፍራፍሬዎችንም እነዚህን ያካተተ ምግቦችን አማውንታቸውን በዛ አድርገን መመገብ በጤናማ ወይ ማለት ነው። ዳይታሪ ፋይበሮችን በምንወስድ ሰዓት ሰውነታችን ውስጥ ኤክሰስ የሆኑ ሆርሞኖችን በራሱ ዴቶክስ ፋይ እንዲያደርግ ይችላል። አላስፈላጊ ፕሮሰሶችን በራሱ ፋይት እንዲያደርግ እንረዳዋለን ማለት ነው። እነዚህ ምግቦች በምንወስድ ሰዓት፣ ሁለተኛ ምድን ነው ዳይታሪ ፋት። እነዚህ ምግቦች መውሰድ እንደ ቺያሲድ፣ ሳልመን፣ ቂቤ፣ ቺዝ፣ ተልባ፣ እነዚህ ምግቦችንም በተደጋጋሚ መውሰድ፣ ይሄም ሁለተኛው ነው። ስለዚህ ምንድነው ካሎሪ ዴፊሲት ላይ ከመሆን ኒውትረንቶች ላይ ፎከስ ማድረግ፣ ለሰውነታችን የሚያስፈልጉ ኒውትረንቶች ላይ ወይም ንጥረ ነገሮች ላይ ፎከስ ማድረግ እነዚህ አሁን የገለጽኩላቸው ምግቦች ማዘውተር ማለት ነው። ሌላኛው ደግሞ ሰውነታችን ውስጥ የስኳር መጠንን ማኔጅ ማድረጋችንን እንዳንረሳ፣ መጀመሪያ መመርመር ዲያቤቲክ ነን ስኳር በሽተኛ ነን ፕሪዳያቤቲክ ነን ይህን መመርመር ይኖርብናል። ከሆንን ያንን ማኔጅ ወደ ማድረግ መሄድ፣ ምክንያቱም እሱ ማኔጅ ሳናደርግ ሌላ ነገር ኮንትሮል ብናደርግ ምንም አይነት ሪዛልት ላናይ ስለምንችል፣ ዳይተሪ ፋይበር የሆናቸው የሆኑ ምግቦችን፣ ፋቶችን፣ ፕሮቲኖችን፣ ሲዶችን፣ የተለያዩ ንጥረ ነገር የያዙ ምግቦችን በመብላት ኢዝሊ ዳይጀስተብል የሆኑ ካርቦችን በመተው እነዚህን ደግሞ ፋይት ማድረግ ይኖርብናል። ግን ሄደን ቼክ ማድረግ ግዴታ ነው። ሶስተኛ ደግሞ ጾም ነው። ጾም እንግዲህ ከዚህ በፊት ጥቅሞቹን በተደጋጋሚ ተናግሬያለሁ። ጾም በምን ጾም ሰዓት ሰውነታችን በቃ ጤና ነው የሚለው ብዙ የተዛቡ ነገሮችን የሚያስተባብልበት ታይም ነው፣ ማኔጅ የሚያደርግበት ታይም ነው። በምን ጾም ሰዓት ሰውነታችን በጣም ማለት ጤነኛ እየሆነ ነው ሞር የሚመጣው ስለዚህ ጾምን ማካተት። ጾም ስላችሁ ሁለት አይነት ጾም አለ። ውሃ ወይም የተለያዩ ውሃ፣ ዜሮ ካሎሪ የሆነ ሻይ ቡና፣ እነዚህ ነገሮችን እየወሰድን ምን ጾሙ ጾም እና ሁለተኛው ደግሞ ደረቅ ጾም ይባል። ምንም አይነት ነገር ወደ አፋችን ሳናስገባ ምን ጾሙ ጾም። በሳምንት አንዴም በወር አንዴም በሆነ ጊዜ ይህን ጾም ህይወታችን ውስጥ ማካተት ማለት ነው። እሱም ይረዳናል። አራተኛ ሶስተኛ ነው፣ አራተኛ ላይ ያለ ነው። ኤክሰርሳይዝ ማድረግ ኤክሰርሳይዝ ደግሞ የሚያስደስቱን ኤክሰርሳይዝ ወርክ ሊሆን ይችላል ዳንስ ሊሆን ይችላል ዮጋ ሊሆን ይችላል እነዚህ ኤክሰርሳይዝ ማድረግ በራሱ ጥቅም አለው። ሌላው ደግሞ ከኤክሰርሳይዝ ላችሁ ለረጅም ሰዓት መቀመጥ ይሄ ራሱ ስትረስን ሰውነታችን ስትረስ ውስጥ እንዲገባ ያደርገናል። ስራ እየሰራን ኮምፒውተር ላይ ሊሆን ይችላል ለብዙ ሰዓት ተቀምጠን ሱቅ ላይ ሊሆን ይችላል ይሄ መጥፎ ነው ለሰውነታችን። ስለዚህ ተነስተን መንቀሳቀስ አለብን የሆነ እንቅስቃሴ አድርገን ለአምስት ደቂቃ ቤት ውስጥ ከዋልንም ወክ መውጣት ይሄ ማለት ትንሽ የሚመስል ቀላል የሚመስል ግን ትልቅ ለውጥ ሰውነታችን ውስጥ ያለ የሚያስከትል ነገር ነው። ስለዚህ ኤክሰርሳይዝ ቀለል ያሉ ኤክሰርሳይዞችን የሚያስደስቱን ኤክሰርሳይዞችን እነዚህም ማድረግ። አምስተኛ ደግሞ እንቅልፍ፣ እንቅልፍ እንዳትቀልዱ፣ በእንቅልፍ ቀልድ እንቅልፍ። ኢቨን የሆነ ቀናችን ራሱ ያለን ኤነርጂ እኩል አይደለም አይደል? እንቅልፍ በደንብ ስንተኛና ማይሆን አተኛኝ ስንተኛ እንቅልፍ በደንብ የተኛን ቀን ንቅት ያለ ውሎ በጣም በቃ ኢነርጀቲክ ነው የምንሆነው። ቡና የምንጠጣ ሰዎች ራሱ ቡና ሳንጠጣ ላይ የሆነ ፉል ኢነርጂ ነው የሚሰጠን። ስለዚህ እንቅልፍ መተኛትን ቫሊዩ አለው ስሉ ፎከስ አድርጉ። ሌላኛው ደግሞ ሰውነታችን ውስጥ ጡንቻ ገንቦሽ መስል በጣም ለጤናችን ብዙ ጥቅሞች ስላለው ጡንቻ መገንባት ላይ ፎከስ አድርጉ። ጡንቻ እንዴት ይገባል? ስትሬንግስ ትሬኒንግ እየሰራችሁ ፕሮቲን እያበላችሁ። እሱን ደግሞ ራሱን የቻለ ያው ቪዲዮ ሌላ ብልቅ ነው የሚሻለው ረጅም ስለሆነ ጡንቻ መገንባት ላይም ፎከስ አድርጉ። ለዚህ ሆርሞናል ችግሮችን ፎስ ፊክስ ለማድረግ የሚሰጡ ሰፕሊመንቶች አሉ። እንደኔ እንደኔ ግን ቤስት ምለው አሹጋንዳና ማግኒዥየም ሰፕሊመንትን ብትወስዱ ሞልጥሩ ነው። አሹጋንዳም እንደዛው። ሌላኛው ደግሞ አንድ ሪሰርቾች ተሰርተውበታል ራሴ በማምለው ምንድን ነው ካስተር ኦይል ካስተር ኦይል እዛ አካባቢ ላይ ሁሌ ማታ ማታ ለአምስት ደቂቃ ማሳጅ ማድረግ ወደ ውስጥ ገብቶ ቶክሲኖችን እንዲያወጣ ስለሚረዳው ይጠቅማል ብዬ ስላመንኩም በኤክስፔሪየንስ ጥሩ ነገር ስላገኘው ካስተር ኦይልንም በዛ ወይ ብትጠቀሙ ሞር አሪፍ ይሆንላችኋል እንግዲህ ሶሉሽኖቹ እነዚህ ናቸው ምግባችንን አመጋገብ ካሎሪ ዴፊሲት ላይ ከመሆን ይልቅ ዳይተሪ ፋይበር ዳይተሪ ፋት ያላቸው ምግቦችን በመውሰድ ኒውትረንት ምንም አይነት እጥረት ወደ ሰውነታችን ውስጥ እንዳይገባ በማድረግ ሁለተኛ ብለድ ሹገራችን ብያችኋለሁ ፋስቲንግ ጾም ብያችኋለሁ ሳፕሊመንት ማግኒዚየም አሽዋጋንዳ ኤክሰርሳይዝ ካስተር ኦይል እንቅልፍ እነዚህ እነዚህ ነገሮች እንግዲህ በጣም ነው የሚረዷችሁ። ይህ ቦርጭ እንግዲህ በጣም አስቸጋሪ ነው። የደረሰበት ያውቃል እንዴት እንደሚያስጠላ። ዳይትም አድርገን ኤክሰርሳይዝ አድርገን በጣም ቀጥናን ሁላ ለብቻ ሊቀመጥ ይችላል። ሙሉ ከስተን ምንፈልገው ኪሎ ላይ ደርሰን ምንፈልገው ፋት በርን አድርገን ራሱ ለብቻ ሊቀመጥ ስለሚችል በደንብ ይረዳችኋል ብዬ አስባለሁ የዛሬው ቪዲዮ፣ ምክንያቱም የብዙ ሰው ችግር ስለሆነ ነው። ጠቅማችኋል፣ ብዬ አስባለሁ። ከጠቀማችሁ ኮሜንት ስር አስቀምጡልኝ። እንግዲህ ማበረታቻ ይሆነኛል ብዬ ያለው፣ የቤቱ ቪዲዮ መስራት ትንሽ ሞራል ይጠይቃል። እናንተ ሞራል በምትሰጡኝ ሞራል ነው በደንብ እየሰራው ያለሁት። ስለዚህ ሞራላችሁ አይለየኝ። ሰብስክራይብ አላደረጋችሁ፣ ዛሬውኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታተርፉበታላችሁ። ለምታውቁ ሰውም ሼር አድርጉ ቪዲዮዎቼን። እንግዲህ የዛሬው ቪዲዮ ይህን ይመስል ነበረ። ሰላም ሁኑልኝ። እንደጠቀማችሁ ተስፋ አድርጋለሁ።